በድካም የተነበተውን አእምሮዎን ዘና ፈታ ለማድረግ ከተለመደው አሰልቺ አካሄድ ወጣ ብለው ይውሉ ዘንድ ቦታ እንጠቁም። የት ካሉ? በአሜሪካን ሜሪላንድ የሲቪክ ሶሳይቲ ውስጥ ትልቅ የድግስ ድንኳን ተጥሏል። የአፍሪካ ወንድም እህቶቻችን የዚሁ ድግስ ድምቀቶች ናቸው። የተለያዩ አልባሳትን ከነ ዲዛይነሮቻቸው እርሶን ይሞሽሮታል። የት ካሉ? ከታላቋ ኢትዮጵያ ጀምሮ ናይጄሪያ፣ ጋና፣ ደቡብ አፍሪካ ሞሮኮ ሳይቀር እስከ ሴኔጋል ቦታ ይዘው ቀኑን በጉጉት ሲጠባበቁ፣ ሌሎችም በምዝገባ ሂደት ላይ ይገኛሉ። የአፍሪካ ሩትስ ኤንድ ካልቸር እንደ ኢሮፓውያን አቆጣጠር ጁን 22 ቀን 2025 በአሜሪካን ሜሪላንድ ሲቪክ ሶሳይቲ የአፍሪካን ባህል፣ የቢዝነስ አቅም እንዲሁም የኢንቨስትመንት እድሎችን ለማስተዋወቅ የአፍሪካ ሩትስ ኤንድ ካልቸር የተሰኘ በአይነቱ ለየት ያለ ኩነት ለማካሄድ ዝግጅቱ ተጠናቋል። እርሱም፣ ኑ እንጂ በስም ብቻ የሚያውቋቸውን ታላላቅ ሼፎች ጣዕም ያላቸው ምግቦችን ከሽነው ለማቅረብ ዝግጅታቸውን ጨርሰዋል። ሽክ ብለው ጣዕም ያላቸው ምግቦችን እየቀማመሱ ማወራረጃውን እየተጎነቹ ለቤቱ ጌጣጌጥ እየሸመቱ በሙዚቃው እየተዝናኑ ወዝወዝ እያሉ አይረሴ ጊዜን ያሳልፉ። ልጆቾም በመጽሐፍት ላይ ያለችውን አፍሪካ በገሃድ ዓለም ይዳስሷታል። ምክንያቱም ለእነሱ የተዘጋጀ ቦታ አለና። በነገራችን ላይ በዚህ ደረጃውን በጠበቀ ኢቨንት የአሜሪካን የመንግስት ኃላፊዎች ታዋቂ ግለሰቦች በስም የምናውቃቸው ሼፎችና ዲዛይነሮች እንዲሁም ስመጥርና ስኬታማ የንግድ ሰዎች ልምዳቸውን ያካፍላሉ እርስም አማራጭ የሥራና የንግድ መስኮችን ያማትራሉ ይምጡ ዝግጅቱንም ቶታል ኢቨንትስና ጥበብ ኢቨንትስ ከኢትዮ አሜሪካን የንግድ ምክር ቤት ጋር በመተባበር ያቀርብሎታል ጁን 22 2025፣ በሜሪላንድ የሲቪክ ሶሳይቲ አይቀር። ለተጨማሪ መረጃና ለመመዝገብ በዚሁ ቁጥር ይጠቀሙ፣ 2409196985 ወይም 2023734639 ን ይጠቀሙ።